በጋዛ የሚኖሩ ኦርቶዶክሳውያን ክርስቲያኖች በፍልስጤን ምድር በስፋት የሚገኙ ህዝቦች ናቸው። በእስራኤል ጋዛ ጦርነት ሳቢያ መከራቸውና ሞታቸው ስደታቸውና መፈናቀላቸው ያልተወራላቸውና የዜና ሽፋን እያላገኙ ህዝቦች ናቸው። ከዌስት ባንክ እስከ ራማላ ከራማላ እስከ ዛሬዋ የጦርነት ግጭት ምክንያት በሆነችው የጋዛ ሰርጥ ውስጥ ቆጥሮ ቀላል የማይባል ክርስቲያን የሚገኝባት ሀገር ናት፣ የፍልስጤሟ ጋዛ ሰርጥ። ብዙዎች ለፍልስጤም የሚጨነቁትና የሚቆረቆሩት ከሰብአዊነት አንጻር ሳይሆን በሃይማኖትና በእስልምና መነጽር በመመልከት ለፍልስጤማውያን ድጋፋቸውን ሲያሰሙ እንመለከታለን። ቢሆንም ግን በሀገሪቱ ውስጥ የሚገኙ ኦርቶዶክሳውያን ክርስቲያኖች፣ ቀላል የማይባል ቁጥርና የገዘፈ ታሪክ ያላቸው ህዝቦች በዚች ምድር ላይ ይገኛሉ። የሁሴን ጋዛ ሰርጥ ክርስቲያኖች እጅግ ከባዱን መከራና ፈተና የተቀበሉ ህዝቦች ናቸው። ይህም ማለት በሁለት ሰይፍ በእስራኤል የበቀል ጅራፍ፣ በዚህኛው ወገን ደግሞ በሐማስ የበቀል ጦር እየተወጉና እየተሰደዱ እስከ ዛሬዋ ቀን ድረስ በአገራቸው በምድራቸው ይኖራሉ። እነዚህ የምንመለከታቸው ከላይ ካፊያ ተብሎ የሚጠራው የአረቦች የባህል ሻሽ ከላይ አድርገው ከታች ደግሞ ሙስሊሞች ጀለብያ ብለው የሚጠሩትን ቀሚስ ለብሰው ወደ ቤተ ክርስቲያን ሲሄዱ የምንመለከታቸው ሁለት አዛውንቶች በቤተ ክርስቲያን ውስጥ በመግባት ስርዓተ ቅዳሴን በመፈጸም ከካህኑ እጅ መስቀል የሚባረኩት ሙስሊሞች ሆነው ሳይሆን ይህ የአረቦች ወይም የፍልስጤማውያን ባህል ልብሳቸው በመሆን ወደ ቤተ ክርስቲያን በመሄድ ስርዓተ ቅዳሴን ይፈጽማሉ። ይህ ያልገባቸውና ያልተረዱት የአረብ ሀገር ባህል ናፋቂዎች ይህን የእስልምና እምነት መገለጫ የሃይማኖት መለያ ልብስ አድርገው ለፍልስጤም ጋዛውያን ድጋፍ ለማሳየት ሉ ይህን አልባስና የሻሽ ጥምጣም በማድረግ ሲታዩ መመልከታችን ነገሩ እያልገባቸው መሆኑን እንረዳለን። እነዚህ የፍልስጤም ክርስቲያኖች የሚያደርጉትን ካፊያ ተብሎ የሚጠራውን በራስ ላይ የሚደረገውን የሻሽ ጥምጣም በማድረግ ወደ ቤተ ክርስቲያን ሲገቡ ሲሳለሙና ሲጸልዩ የምንመለከተው ይህ ልብስ የሃይማኖት መገለጫ ሆኖ ሳይሆን የባህል የመካከለኛው ምስራቃውያን ትውፊት እንደሆነ ከታሪክም ከድርጊታቸውም እንመለከታለን። አሁን በእስራኤልና የሐማሱ ጋዛ መካከል በተደረሰው የሰላም ስምምነ ከየትኛውም ወገንና ህዝብ በላይ ከፍተኛ እረፍትና እፎይታን የሚያገኙት እነዚህ አናሳ ቁጥር ያላቸው የጋዛ ክርስቲያኖች ናቸው። አሁን ይህንን ሰላም መጨረሻውና መደምደሚያውስ ምን ሊሆን ይችላል? መጽሐፍ ቅዱስ ስለ ፍልስጤማውያንና ስለ እስራኤል ፍጥጫ የሚናገሩት ትንቢት ምን ይመስላል? የሚለውን ጉዳይ በተመለከተ በዛሬው የንጋት ኮከብ ሚዲያ ዝግጅታችን መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ከሁለት ዓመት በፊት በመካከለኛው ምስራቅ በሐማስና እስራኤል መካከል የተቀሰቀሰው ግጭትና ጦርነት አድማሱን እያሰፋ እጅግ ከባድ ጦርነት በነዚህ ዓመታቶች ተከስተዋል። ቢሆንም ግን በዚህ ምድርና አካባቢ የሚኖሩ ክርስቲያኖች ከዌስት ባንክ እስከ ራማላ፣ ከራማላ እስከ ምስራቅ ኢየሩሳሌም፣ ከዚያም ማዶ ደግሞ ብቻዋን ተነጥላ በሜዲትራንያን ባህርና በእስራኤል የተከበበችው የጋዛ ስ ውስጥ የሚኖሩ ክርስቲያኖች ከየትኛውም ህዝብ በላይ መከራና ዋጋን የከፈሉበት እነዚህ የጦርነት አመታቶች አልፈዋል። እነዚህ በፍልስጤም ጋዛ የሚኖሩ ክርስቲያኖች በዚህ ምድር ላይ በሚኖሩበት ዘመን በአጠቃላይ በጋዛ ከሚኖረው ወደ ሁለት ሚሊዮን ከሚጠጋው የጋዛ ህዝብ ውስጥ ከሁለት ሺህ የማይበልጥና የማያልፍ ቁጥር ያላቸው የጋዛ ኦርቶዶክሳውያን ክርስቲያኖች በእስራኤል ጦርና በሐማስ የሽብር ጥቃት መከራቸውንና ፈተናቸውን እየተቀበሉ በክርስትና እምነታቸው ደግሞ ከጽንፈኞችና አክራሪዎች የሚመጣባቸውን ጥቃትና ትንኮሳን ተቋቁመው በመካከለኛው ምስራቅ በጦር አውድማ በጽንፈኞችና ዋህብያዎች ተከበው እምነታቸውን አጥብቀው የናዝሬቱ ኢየሱስ ክርስቶስን በማምለክ በበረሃ ውስጥ የሚኖሩ በእሾህ የታጠሩ ጽጌረዳዎች ሆነው ይኖራሉ። በጋዛ የሚኖሩት እነዚህ ከሁለት ሺህ የማይበልጡ ክርስቲያኖች እስራኤል በምትወስደው የአየር ጥቃት ከእስራኤል በሚተኮስ የአየር ጥቃት እጅግ በርካታ ኦርቶዶክሳውያን የሞትና የአካል ጉዳት አስተናግደዋል። ለወትሮም አዳማጭና አስተዋሽ ያልነበራቸው በቁጥራቸው ማነስ ደግሞ የሰው አይን ፊት የማይሞሉት እነዚህ የጋዛ ክርስቲያኖች በርካቶች በእምነታቸውና በእስልምና መነጽር እየተመለከቱ ለጋዛ የሚያሳዩት ድጋፍና እገዛ በሰብአዊነት አይን በመመልከት ሳይሆን በሃይማኖት ይመስሉናል፣ በማለት ድጋፍና ድምፅ ሲሆኗቸው ተመልክተናል። ከዚህ በተቃራኒው ደግሞ በምዕራቡ ዓለም የሚኖሩ ክርስቲያን በብዛት የሚገኝባቸው ሀገራት ለጋዛና ለፍልስጤማውያን ድጋፋቸውን ሲያሳዩ መመልከታችን ደግሞ የእይታቸው መነጽር ሃይማኖት ሆኖ ሳይሆን ከሰብአዊነት አንጻር ለጋዛ ድጋፍን ሲያሰሙ እና የእርዳታ ቁሳቁስ ሲልኩላቸው ከሰሞኑ ታዝበናል። አሁን በጋዛ ፍልስጤም የሚገኙት ክርስቲያኖች በእስራኤልና በሐማስ መካከል በተደረሰው የሰላም ስምምነት ምክንያት ከየትኛውም ሕዝብና ወገን በላይ እጅግ በጣም ተጠቃሚ የሚሆኑትና የሰላምን አየር የሚተነፍሱት እነዚህ ጥቂቶቹ ግን ጠንካሮችና ልበ ጽኑአን የሆኑት የጋዛ ኦርቶዶክሳውያን ክርስቲያኖች ናቸው። ለወትሮም በመጽሐፍ ቅዱስ ላይ የተጻፈችው ጋዛ አሁን ዝነኛ ሆና ስሟ የሚዲያው ሲነሳ የምንሰማው በመጽሐፍ እንደተጻፈላት ቃል ሳይሆን በጦር በእስራኤል ውጊያና በሐማሱ የሽብር ጥቃት የዓለምን ሚዲያ ትኩረት የሳበች ሀገር ሆናለች። እነዚህ የጋዛ ኦርቶዶክሳውያን ክርስቲያኖች ይህን ሁሉ መከራና ስቃይን አልፈው የዛሬዋን የሰላምን አየር ለመተንፈስና ይህችን ቀን ለመመልከት በቅተዋል። እስራኤልና ፍልስጤም የዛሬ ወይም ድንገት የመጣ አለመግባባትና ግጭት አይደለም እያላቸው በመጽሐፍ ቅዱስ እረኛ የነበረው በኋላም በንግስና የተቀባው ቅዱስ ዳዊት እስራኤል ከፍልስጤም ጋር በነበራት ጦርነት ጎልያድን እየመታ በወንጭፎም ግንባሩን መቶ እየጣለ እንደሆነ በመጽሐፍ ቅዱስ ተጽፏል። ይህ ማለት የእስራኤልና ፍልስጤም ቀድሞ ከአባቶቻቸው ዘመን ጀምሮ ሲወርድ ሲዋረድ ያለመግባባት በመካከላቸው እንዳለ ከቅዱስ መጽሐፍ ታሪክ እንረዳለን። ቢሆንም ግን መጽሐፍ ቅዱስ ስለ እስራኤልና ፍልስጤማውያን አስቀድሞ በእግዚአብሔር ቃልና ሐሳብ የተጻፈውን ቃል ብዙዎች አይረዱትም፣ አያነቡትም። ይህም ማለት በትራምፕም ሆነ ከዚህ በፊት በካምፕ ዴቪድ በተደረገው የእስራኤልና ፍልስጤም የሰላም ስምምነት ሳቢያ እስራኤል ወይም ፍልስጤም ሰላም ይሆናሉ ብለው ብዙዎች ለፍተዋል፣ ደክመዋል። ነገር ግን በመጽሐፍ ቅዱስ የተጻፈውን ይህንን ቃል ስናነበው የእስራኤልና ፍልስጤማውያን ጦርነት መቼም ቢሆን የማያቁም በየትኛውም የሰላም ንግግርና ድርድር የማይፈታ እንደሆነ በመጽሐፍ ቅዱስ የተጻፈውን ቃል እንዲህ አነብላችኋለሁ። በመጽሐፈ መሳፍንት ምዕራፍ ሶስት ከቁጥር አንድ ጀምሮ እግዚአብሔር በቃሉ እንዲህ ይናገራል። ከከነአናውያን ጋር መዋጋት ያላወቁትን እስራኤልን በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው። አምስቱ የፍልስጤም መኳንንት፣ ከከነአናውያንም ሁሉ፣ ሲዶናውያንም ከበዓል አርሞኒኤም ተራራ ጀምሮ እስከ ሐማት መግቢያ ድረስ በሊባኖስ ተራራ የሚኖሩትም ኤውያውያንም እግዚአብሔር በሙሴ እጅ ለአባቶቻቸው ያዘዘውን ትእዛዝ መስማታቸውን እንዲታወቅ እስራኤል ይፈተኑባቸው ዘንድ እነዚህ ቀሩ በማለት እግዚአብሔር አምላክ ፍልስጤማውያንና አምስቱን መኳንንት እንዳላጠፋቸውና እስራኤላውያን እንደተፈተኑ እነሱም ደግሞ ሰልፍ ወይም ውጊያን እንዲለማመዱ እነዚህን መኳንንትና ነገሥታትን ፍልስጤማውያንን እንደተወላቸውና እንዳስቀረላቸው ተናገሩ።

ለዚህም ነው እስራኤል በወታደራዊ ሚሊተሪና በሴኩሪቲ ጉዳይ ሁሌ በሚያጋጥማት ግጭትና የደህንነት ስጋት ሳቢያ ከየትኛውም ዓለም በላይ በምታካሄዳቸው ወታደራዊ ኦፕሬሽኖች የረቀቀ ወታደራዊ ሰልፍ የምታካሄድ መሆኗ ከዚህ አንጻር እንደሆነ በመጽሐፍ ቅዱስ ያለውን ቃል መረዳት ይገባል። ስለዚህ እስራኤል እንዳይሰንፍ፣ እስራኤል ልጆች እንዳይደክሙ ሰልፍን፣ ውጊያን፣ ጦርነትን ሁሌ እንዲለማመዱና እንዲያውቁ እነዚህን የፍልስጤም መኳንንቶችን አስቀርችላችኋለሁ ባለው መሰረት የእስራኤልና የፍልስጤም ጦርነት የሰላም አምላክ የሰላም መሪ ከሆነው ከክርስቶስ ካልሆነ በቀር በምድር ነገሥታት የሚፈታና በፊርማም የሚጸና ሰላም እንደሌለ መገንዘብ ይገባናል። ይህ ሲባል ግን የፍልስጤም ክርስቲያኖችና በፍልስጤም የሚኖሩ ሕዝቦች እንደ አዲስ ኪዳን ትምህርትና አነጋገር ባሪያ ወይም ጨዋ ሴት ወይም ወንድ የሚባል የለም፣ ሁሉ በክርስቶስ ኢየሱስ አዲስ ፍጥረት ነው ተብሎ እንደተጻፈ ከእስራኤል ማዶ በዌስት ባንክ፣ ምስራቅ ኢየሩሳሌም፣ በራማላህና በጋዛ ሰርጥ እግዚአብሔር የዋጃቸው ልጆቹም አድርጎ የመረጣቸው ቀላል የማይባሉ ክርስቲያኖች የሚገኝባት አገር በመሆኗ ፍልስጤማውያን በሐዲስ ኪዳን የክርስቶስ ልጆች ሆነው እንደተጠሩም እንደተመረጡም መገንዘብ ይገባናል። ይህን ደግሞ የበለጠ የምንረዳው ጌታችን ኢየሱስ ክርስቶስ እየተወለደውና ወደዚህ ዓለም እየመጣው በቤተልሔም ከተማ እንደሆነ በሉቃስ ወንጌል ምዕራፍ ሁለት ላይ እናነባለን። በዛሬው መልክዓ ምድራዊ አቀማመጥ ቤተልሔም፣ ክርስቶስ የተወለደባት ከተማ በመካከለኛው ምስራቅ በፍ ፍልስጤም ራስ ገዝ የምትገኝ ከተማ ናት። ዛሬ ክርስቶስ የተወለደበትን ስፍራ ለማየት የኢየሱስ ክርስቶስን ልደት ለማክበር የሚፈልጉ ሰዎች ግዴታ ወደ ራስ ገዟ ፍልስጤም ምድር መርገጥ ይገባቸዋል። አስተዳደሯም መዋቅሯም በፍልስጤም ምድር በመሆኑ ፍልስጤማውያን ይህንን እንደ ታላቅ ታሪክና ክብር ይመለከቱታል። በፍልስጤም ውስጥ በአጠቃላይ ወደ ስድስት ሚሊዮን የሚጠጋ ሕዝብ ሲገኝ ከነዚህ ውስጥ ከአምሳ ሺህ በላይ የሚሆኑት ደግሞ በሁሉም የፍልስጤም ራስገዝ አካባቢ ቀላል የማይባሉ ክርስቲያኖች የሚገኝባትም ሀገር ናት። በተለይ ደግሞ ጌታ ኢየሱስ ክርስቶስ የተወለደባት ቤተልሔም ከተማ ከፍተኛ የክርስቲያን ቁጥር የሚገኝባት፣ አብዛኛውም የስነ ህንፃ ውበቷና ታሪኳ የሚገልጠው የሚያስረዳው የክርስቶስን መወለድ፣ ክርስቲያናዊ እሴቶቿን በቤተልሔም ከተማ መመልከት ይቻላል። እነዚህ የፍልስጤም ክርስቲያኖች ከክርስቶስ ልደት በኋላ ደግሞ የሚከበረውን የጌታችን የኢየሱስ ክርስቶስን ስቅለትንና ትንሣኤውን ደግሞ በፍልስጤም አስተዳደር በሚገኘው በምስራቃዊ ኢየሩሳሌም ከተማ በመገናኘት የጌታችን የኢየሱስ ክርስቶስን ሕማምና መስቀሉን ተሸክመው ሞቱን እያሰቡ ትንሣኤውን ደግሞ በሌሊት በኢየሩሳሌም ከተማ ከሞት በተነሳበት ስፍራ በመሰባሰብ እስራኤል አይሁዶች የማያደርጉ ያደረጉትን እነዚህ የፍልስጤም ክርስቲያኖች የጌታን ሞትንና መነሳትን እንዲህ እያከብራሉ። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች፣ ፍልስጤም ሲባል ብዙዎች የሚያስቡት ሙስሊም ብቻ የሚኖርባት ክርስቲያን ደግሞ የማይገኝባት አድርገው እያስባሉ ይመለከታሉ። ነገር ግን በፍልስጤም ጋዛም ሆነ ዌስት ባንክ የሚገኙት ክርስቲያኖች ደማቅ ታሪክ ያላቸውና ቁጥራቸውም ቀላል የማይባል ክርስቲያኖች የሚኖሩባት ራስ ገዝ መሆኗን መገንዘብ ይገባል። አሁን በእስራኤልና በሐማሱ ታጣቂ ቡድን የተፈጠረውን የሰላም ስምምነትን ምክንያት በማድረግ ብዙዎች ይህንን ጉዳይ በስጋትም በተስፋም ቢመለከቱትም ወደፊት የሚሆነውንና የሚፈጸመውን በጊዜ ሂደትና በታሪክ ክስተት የምንመለከተው ይሆናል። ለፍልስጤም ክርስቲያኖችና ለምድሪቱ እግዚአብሔር አምላክ ሰላምና እረፍትን ይስጣቸው። ውድ የንጋት ኮከብ ሚዲያ ቤተሰቦች በፍልስጤም ጋዛ ስርጥና በዌስት ባንክ የሚገኙ ክርስቲያኖችን በተመለከተ ያዘጋጀውላችሁ መረጃ ይህንን ይመስላል። በሌላ ጊዜ በአዲስ መረጃ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሰብስብና ሼር እያደረጋችሁ ከቻናላችን ጋር በወዳጅነት እንድትዘልቁ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ።